አቶ ሱልጣን ዱቤ ይባላሉ። ለ14 ዓመታት ሀገራቸውን በውትድርና አገልግለዋል። ታዲያም ከሰራዊቱ በክብር የተሸኙት አቶ ሱልጣን የቀጣይ ህይወታቸውን ምዕራፍ ያደረጉት በግብርና ስራ መሰማራትን ነበር። የግብርና ስራቸውን የጀመሩትም በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳ ነው። ውትድርና ሰርቪሴን አጠናቅቄ ያለው ወደ 14 ዓመት አካባቢ 13 ዓመት አገልግዬ ነው የወጣሁት። ውጭም ብሩንዲ አካባቢ ሰላም ማስከበር ሰርቼ ሰርቲፋይድ የሆነ ሰርቲፊኬቴን ይዤ ነው የወጣሁት። አሁን ደግሞ እርሻ ላይ ከተሰማራው አስር ዓመት አካባቢ ይሆናል። እርሻ ላይ ያው ሲሰማራ ከፍም ዝቅም ግድ ነው። አካባቢው ዝናብ አጠር አካባቢ ነው ይሄ ያለውበት አካባቢ ያ አየር አሁን ደግሞ ተቀይሮ ዝናብ ለአራት ዓመት ተከታታይ አግኝተናል። በቂ ምርት እያገኘን ነው። የግብርና ስራቸውን ከጀመሩ አንስቶም የመንግስት ድጋፍ ከፍተኛ እንደሆነ ያነሱት አርሶ አደር ሱልጣን ሕይወታቸው መሻሻሉንና በኢኮኖሚ መለውጣቸውን ነግረውናል። አክለውም ለስንዴ ምርት በመንግስት የተሰጠው ትኩረት አገሪቱን ከጥገኝነት የሚያላቅቅ ነው ብለዋል። ያው ይሄ አንዱ ማሳያ ነው። ከውጭ ስንዴ የሚመጣው፣ መሬት አለን፣ ማሽን ከመንግስት በኩል እየተሰጠን ነው፣ ምርጥ ዘር እየተሰጠን ነው። ምንም ከውጭ የሚገባ አይደለም። እኛ ወደ ውጭ የምንልክበት ይኸው አሁን የምታየው ነው። ስንዴ ይሄ ከሀያ ሄክታር በላይ ነው፣ ከ20 ሄክታር በላይ ነው ያለው ማሳ። ወደ 110 ጥማድ ነው አሁን እዚህ ጋር የምታየው ብቻ፣ ሌላም ጋር እንደዚሁ በኮንትራት በኪራይ ምናምን የምናርሰው አለ። ይሄ 110 ጥማድ ነው። በእንትን ስታየው ወደ ሀያ ምናምን ሄክታር ነው የሚመጣው እና ምርቱ ይሄ ነው የምታየው ነው ክትትል ያስፈልገዋል። ዘርተ ዝም ብለ ዞር የምትለው ነገር አይደለም። ያነጋገርናቸው ሌላኛው የማረቆ ልዩ ወረዳ ነዋሪና በግብርና ስራ የሚተዳደሩት ሉባ ባልቻ በእርሻ ስራቸው ውስጥ የግብርና ባለሙያዎች እገዛና ክትትል ከፍተኛ መሆኑን ነግረውናል። ባለሙያው የሚከታተለናል በየወቅቱ ከመዳበሪያ ከእርሻ አንስቶ በየወቅቱ ቅደም ተከትሎን ጠብቆ የሚያስፈልጋቸውን ነገሮች እየተከታተለ የባለሙያ ክትትልም ድጋፍም ስላለ ምርትና ምርታማነቱ ከወቅት ወደ ወቅት እየጨመረ ያለበት ሁኔታ። የማረቆ ልዩ ወረዳ ለሁሉም ሰብል ምርቶች የተመቸ መሬት ያለው መሆኑን ያነሱት የልዩ ወረዳው ግብርና ጽህፈት ቤት ኃላፊ አቶ ዳሪ እንሴቡ በበጀት ዓመቱ ከፍተኛ ምርት ለማግኘት ሰፊ ዝግጅት አድርገው ወደ ስራ መግባታቸውን ገልጸዋል። ማረቆ ልዩ ወረዳ እንደምታወቀው በሁሉም አይነት ሰብሎች ሊለማ የምችል መሬት ያለ ነው። በሰፊው ማልማት የሚቻል ነው። ከዚህ አንጻር በዚህ በ2017 አመተ ምህረት ለ2018 የሚሆን በሁሉም የሰብል አይነቶች ከበጋ ወራት የንቅናቄ ተግባራት ከተፋስ ልማት ጀምሮ ስራዎችን እየሰራን ነበር። በዋናነት ግን በዚህ አመት በበልግ እና በመኸር አጠቃላይ ሰብሎች በሁለቱም የሰብል አይነቶች ሰፊ የሆነ ርብርብ ከምጃዎች ከጅምር ተደርጎ እንቅስቃሴዎች ተደርገዋል። በኩታ ገጠም እርሻ የተሻለ ውጤት ማስመዝገባቸውን የተናገሩት አቶ ዳሪ ሰማንያ በመቶ የሚሆነው የልዩ ወረዳዊ የእርሻ መሬት ሜካናይዜሽንን በመጠቀም መታረሱን ገልጸዋል። አምስት ሺህ ሰማንያ ሰባት ሄክታር በኩታ ገጠም ወይም በክላስ እርሻ ስራ የዘራንበትና ውጤታማ የሆንበት ነው። አሁን በመስክ ላይ የምታዩት ማለት ለዚህ በሜካናይዜሽን ደረጃ ኦልሞስት 80 ፐርሰንት በትራክተር ወይም በቴክኖሎጂ አጠቃቀም 80 ፐርሰንቱን በትራክተር ነው የተጠቀምነው። አርሶ አድሮ በዚህ ላይ በሁሉም ቀበሌ አካባቢ ላይ ቴክኖሎጂን የምንለማመዱ አቅሙ በየአመቱ እየጨመረ ዘንድሮ ግን በሰፊው ተጠቅመናል ማለት ይቻላል። 80 ፐርሰንቱ በዘንድሮ መኸር እርሻ 12947 ሄክታር መሬት በዘር መሸፈኑንና ከዚህ ውስጥም ከ9000 ሄክታር በላይ የሆነው መሬት በስንዴ ሰብል መሸፈኑን ኃላፊው ተናግሯል። የመኸር እርሻ እንቅስቃሴዎች አሉ። መኸርም 12947 ሄክታር ማሳ በዘር መሸፈን ችለናል። ከዚህ ውስጥ ወደ 9800 አካባቢው ስንዴ ነው። ስንዴ እንደዚሁ ወደ 4335 ሄክታር በኩታ ገጠም ያዘራንበት ነው። በዚህ ውጤታማ ነን። አሁን ያለው ደረጃ ኦልሞስት ወደ መጨረሻው ደረጃ አካባቢ ደርሰናል። በልዩ ወረዳው ላይ የሚገኙ አርሶ አደሮች ባለሙያዎቻቸው ከፍተኛ ድጋፍና ክትትል ያደርጋሉ ያሉት አቶ ዳሪ የሀገር ሉዓላዊነትን ለማስከበርና ሕዝቡን ከተረጂነት ለማላቀቅ መንግስት በሰጠው ትኩረት መሰረት ልዩ ወረዳውም ለስንዴ ምርት ልዩ ትኩረት ሰጥቶም እየሰራ ነው ብለዋል። ሉዓላዊነታችን የተዛፈረውን ተረጂነትን ለማስቀረፍ በስድስት ነጥብ አምስት ሄክታር ስንዴ እንደ ልዩ ወረዳ ዘርተናል። በዚህም በአንድ ሄክታር ሀምሳ ኩንታል እናገኛለን ብለን ግብ ጥለን ተነስተናል። አሁን ላይ ያለው ደረጃ እጅግ በጣም ጥሩ ነው። በሌላ መልኩ ክልሉ ያለማው በቆሎ በ30 ሄክታር ላይ አለ። እሱ በጣም ጥሩ ደረጃ ላይ አለ። በሶስት ቀበሌዎች የለማ ነው። ከ85 ኩንታል በላይ እናገኛለን ብለን ነው ምርት ግብ ጥለን የተነሳ ነው እና ከዚህ አንጻር ይሄን ሉዓላዊነታችንን የተዳፈረውን ተረጅነትን ለመስራት እንደ መንግስትም እንደ ግለሰብም የአዋጭነት እቅዶቹን ወደ ተግባር መለወጥ